የኢትዮጵያ ኦርቶዶክስ እምነት ተከታዮችና የእስልምና እምነት ተከታዮች በጾም ወራት ላይ ይገኛሉ። በሁለቱም የእምነቱ ተከታዮች ዘንድ ከፍተኛ ትኩረት ከሚሰጣቸው የጾም ወቅቶች ጋር ተያይዞ የጾም ጠቀሜታዎች ምንድናቸው? የሚለውን ለማንሳት ወደናል። ጾም በበርካታ ህዝቦች የሚከወንና በተለይም በሃይማኖታዊ ስነ ስርዓቶች ላይ ከፍተኛ ስፍራ የሚሰጠው ተግባር ነው። በቅርብ የወጣ አንድ የጥናት ውጤት እንደሚያሳየው በቀን ከ16 እስከ 18 ሰዓት ምግብ ሳይመገቡ ማሳለፍ የተለያዩ የጤና በረከቶች ያስገኛል ይላል። ለምሳሌነትም በደም ውስጥ ያለው የስኳር መጠን በተሻለ መንገድ ለመቆጣጠር እና በተለይም የስኳር በሽታ ተጋላጭ ለሆኑ ሰዎች ጠቃሚ መሆኑን ነው የተጠቆመው። አድማጮች፣ ለመሆኑ የጤናችሁ ነገር እንዴት ነው? በዛሬው ለጤናችን ሰዓት ጾም ከሚያስገኘው ሃይማኖታዊ ጠቀሜታዎች ባሻገር ለጤናስ ምን ጥቅም አለው? ስንል የምንጠይቅ ይሆናል። በኒድ የስነ ምግብ ምርትና አገልግሎት መስራች ና የስነ ምግብ ባለሙያ አቶ አብነት ተክሌ ለዚህ ማብራሪያ የሚሰጡን ይሆናል። ሁለቱም አጾማት ሃይማኖታዊ ስርዓታቸውን በጠበቀ መልኩ የሚከወኑ ሲሆን እንደየ ሃይማኖቱ ያልተፈቀዱ የምግብ አይነቶች አሉ። የስነ ምግብ ባለሙያው በጾም ወቅት ከተፈቀዱ ምግቦች መካከል ጥራጥሬዎች ይገኙበታል ያሉ ሲሆን ጥራጥሬዎችን በምንወስድ በት ወቅት ሳይፈተግ እንዳሉ ብንጠቀማቸው ለጤና ጠቀሜታ እንዳላቸው ተናግረዋል። እንደሚታወቀው በአሁኑ ጊዜ ሁለት አጽዋማት ላይ ኢትዮጵያ ውስጥ እየተከናወኑ ይገኛሉ። አንደኛው አንደኛው የጾም ጊዜ ኦርቶዶክስ ክርስቲያን ሃይማኖት ተከታዮች የሚያደርጉት በአብዛኛው ስጋን እና የእንስሳ ተዋጽኦችን በመሸሽ የሚደረገው የጾም አይነት ነው። ሁለተኛው ደግሞ በተለይ የሙስሊም ማህበረሰቡ የሚጾመው የረመዳን ጾም ነው። እነዚህ ሁለት ጾሞች ምን አይነት የሥነ ምግብ አንድምታ አላቸው? ከጤናስ አንጻር ምን ጥቅም አላቸው? የሚለውን ነገር ለማየት እንሞክራለን ይችላል ነው እንግዲህ፣ እንደሚታወቀው የኦርቶዶክስ ክርስቲያን ክርስትና ሃይማኖት ጾሞች ብዙ ጊዜ የእንስሳት ተዋጽኦን በአንዳንድ ጊዜ ሁኔታዎችን እስከ አሳን ጨምሮ፣ በአንዳንድ ሁኔታዎች ደግሞ አሳንም ሳይጨምር ነገር ግን ማንኛውም አይነት የእንስሳት ተዋጽኦ ነገሮችን መጠቀም አይቻልም። ከዛ ባሻገር ጠዋት ቁርስ ሳይበላ እስከ ስድት ሰዓት እስከ ዘጠኝ ሰዓት እና ከዛ በላይ የሚጽሞባቸው ሁኔታዎች አሉ ማለት ነው። እና እነዚህ የጾም ሁኔታዎች እንግዲህ ከጤና አንፃር ተለይ ከእንስሳት ተዋ ራሱ በምንድርቅበት ጊዜ የምንጠቀማቸው ምግቦች እንደ ጥራጥሬ እና ደግሞ አትክልቶች፣ ፍራፍሬዎችን ስለሚያዘወትሩ በአብዛኛው እነዚህ ምግቦች ደግሞ እንደሚታወቀው ከጤና አንፃር በተለይ ብዙ ቫይታሚኖች፣ ሚኒራሎች፣ አንቲኦክሲዳንቶችን፣ ፋይቶኬሚካሎችን እነዚህ መስጠት ባህሪ ስላላቸው በሽታ የመከላከልን ሰውነታችን ከመጠን በላይ እንዳይጨምር የማድረግ ከዛ ባሻገር ደግሞ ሰውነታችን ዲቶክስ እንዲያደርግ ወይም በውስጡ ያሉ ቶክሲን የምንላቸው ወይም ደግሞ ሰውነታችን ውስጥ ገብተው ለሰውነታችን የማይጠቅሙ ንጥረ ነገሮችን ለማስወጣት የመጥቀም ባህሪ ያላቸው በተለይ አሰር የበዛባቸው ያልተፈተጉ ጥራጥሬዎችን ምንጠቀምበት ጊዜ እነዚህ ጥቅሞች የበለጠ ከፍ ብለው ይገኛሉ ማለት ነው። ለምሳሌ እነዚህ ጥራጥሬዎች ምንላቸው እንደ ምስር፣ አተር፣ ባቄላ፣ ሽንበራ የመሳሰሉ ምስሮችም እነዚህ ስንል እነዚህ ምግቦች በተቻለ መጠን ይሄ በክክ መልክ ሳይሆን በሙሉ መልክ ወይም ባልተፈተገ መልክ ብንወስዳቸው የበለጠ ጠቃሚ ሆነው እናገኛቸዋለን። ሌላው በጾም ወቅት እንደ ሱፍ አይነት የቅባት እህል ምግቦችን እንደሚዘወተሩ አንስተው ለአእምሮ ጤናም ጭምር ጥሩ መሆናቸውን ይገልጻሉ የስነ ምግብ ባለሙያው። የተጠባበሱ ነገሮችን አለማብዛት ጤናን ለመጠበቅ የሚረዳን ጉዳይ ነው ብለዋል። ጥሩ ልምድ አለ። በነዚህ ጊዜ አጽዋቶች ጊዜ እነዚህ የቅባት እህሎች የምንላቸውን እንደ ሱ የመሳሰሉ ቅባት እህሎችን የመጠቀም ባህሪ ያለ ትንሽ ለውዞች፣ መሰል ነገሮች ላይ መጠቀም ነገሩ ልምዱ ዝቅተኛ ስለሆነ እነሱን ጨምር አድርጎ መጠቀም ጥሩ ነው። ግን እነዚህ የሱፍ ፍትፍት፣ የተልባ ፍትፍት የመሳሰሉ ነገሮችም እንደዚሁ ጤናማ የሆነ የቅባት አይነት ስለሚሰጡ እነዚህ የቅባት አይነቶች አእምሯችን ደስተኛ እንዲሆን በአግባቡ እንዲሰራ ሰውነታችን ደግሞ የተለያዩ በቅባት ውስጥ ገብተው ቁጭ ብሎ የሚያስፈልጉ ንጥረ ነገሮች እንደ ቫይታሚን ኤ እንደ ቫይታሚን ዲ የመሳሰሉ እነዚህ እነዚህ ነገሮች ለማግኘት ለማስቀመጥ አስፈላጊ ስለሆኑ እነዚህ ነገሮች መጠቀም ያስፈልጋል ማለት ነው። ብዙ የተጠባበሱ ነገሮችን አለማብዛት እንመክራለን። በእርግጥ የተጠባበሱ ነገሮች ስንል በተለይ ደግሞ በረመዳን ጾም ጊዜ ብዙ ጊዜ የምንመለከታ የምናያቸው ነገሮች ናቸው። በአብዛኛው በረመዳን ጾም ላይ እንደምታውቁት እስከ ፀሐይ እስክታዘቀዝቅ ድረስ ወይም ብዙ ጊዜ እስከ 12 እስከ ባለው ጊዜ ውስጥ ምግቦች ምግብን በአግባቡ ምግቦችን ጭራሽ አለመጠቀም አለ። እነዚህ ነገሮች በተለይ ሰውነታችን እረፍት አግኝቶ በውስጡ የተቀማቹ ወይም ደግሞ ቀድመው ገብቶ የነበሩ ቶክሲን ኬሚካሎችን ለማስወገድ በጣም ጠቃሚ ነው። ከረጅም ሰዓት ጾም በኋላ የምንመገባቸው ምግቦች ላይ ጥንቃቄ ማድረግ አስፈላጊ ነው የሚሉት ባለሙያው ፈሳሽ ነገሮችን በዛ አድርጎ መውሰድ ይመከራልም ይላሉ። በተለይ ወደ 12 ሰዓት 12 ተኩል ላይ የምንመገባቸው ምግቦች ጥንቃቄ አድርገን ከተመገብን ሌሎች ተጨማሪ የጤና ጥቅሞች እናገኛለን። ለምሳሌ አፍጥር በምናደርግበት ጊዜ የምንጠቀመው ቴምር የተለመደ ነው። ቴምር በጣም ጤናማ የሆነ ምግብ ነው። ውሃ ይወሰዳል። ውሃ እንግዲህ ሰውነታችን ለማረስ ረስም የተለያዩ ሰውነታችን ውስጥ ያሉ ኬሚካላዊ ሂደቶች በቀላሉ እንዲሰሩ ለማድረግ ይጠቅመዋል። ከዚህ ባሻገር በተለይ ስሁር ሰዓት ላይ የምንጠቀማቸው ምግቦች ቀኑን ሙሉ የተመጠነ ኢነርጂ በሰውነታችን ውስጥ እንዲተላለ ለማድረግ ያልተፈተጉ ቢሆኑ ቢሆኑ እንደ አጃ የአጃ ምግቦች ወይም ደግሞ የስንዴም ወይም ሌሎች ነገሮች ምንጠቀም እኮ ያልተፈተጉ ቢሆኑ ጥሩ ነው። የተወሰነ ፕሮቲን ነገር ሶር ሰዓት ላይ ብንወስድ ቀኖን ሙሉ የተመጠነ ኤነርጂ እንዲኖረንና የድካምና የረሃብ ስሜቱ እንዳይበዛ ያደርጋል። ያው እንግዲህ እንደሚታወቀው ደግሞ በአጽዋማት ጊዜ በተለይ በረመዳን ጊዜ ሱፖችን ወይም እነዚህ ሾርባዎችን የመጠቀም ነገር አለ። እነዚህም በራሳቸው የሰውነት ላይ የሚያመጧቸው የሰውነትን የማረስረስ ውሃ በብዛት ስለሚኖራቸው እና እነሱን ደግሞ ስንሰራቸው በተቻለ መጠን ከሁሉም ነገር ተጣተው ቢሆን ጥሩ ነው ማለት ነው። እንግዲህ ከቀኑ ሙሉ ረሃብ ስሜት ኖሮ ወደ ወይም ደግሞ ሰው ስሜት ከተፈጠረና በኋላ ብዙ መብላት ቢያስፈልገን በተቻለ መጠን በቴምር መጀመር በውሃ መጀመር እንደገና ሱፖችን በመውሰድ ትንሽ ረሃብን ማስታገስ ያስፈልጋል። ብዙ እንዳንጠቀምና ብዙ እንዳንበላ የባሰ ተጨማሪ ሰውነታችን ብዙ ተመግቦ ድካምና አላስፈላጊ ውፍረትም እንዳይመጣ እነዚህን ጥንቃቄዎች ማድረግ ያስፈልጋል ማለት ነው። ከሃይማኖታዊ ስርዓቱ ባሻገር በሕክምና ባለሙያዎች ዘንድም ለተወሰኑ ሰዓታት ከምግብ ተቆጥቦ መቆየት ጠቀሜታ እንዳለው የስነ ምግብ ባለሙያው ይገልጻሉ። ነገር ግን ነፍሰጡር እናቶችና ሕፃናት በክትትል ስር ሆኖ መጾም እንዳለባቸው ነው የገለጹት። እንዳጠቃላይ ከመንፈሳዊ ጥቅማቸው ባሻገር እነዚህ ምግቦች መሰረታዊ የሚባሉ ወይም እነዚህ የእጽዋመት መሰረታዊ የሚባሉ ለሰውነታችን ጥቅም ይሰጣሉ ማለት ነው። በተሻለ መጠን ሪስክ ነገሮች ሊኖሩ የሚችሉባቸው ሁኔታዎች አሉ። ለምሳሌ የጤናችን ሁኔታ መታየት አለበት። አንዳንድ ጊዜ በቂ የሆነ ውሃ ሰውነታችን ውስጥ ሳይኖር ሲቀር ከምግብ ጋር ለማነስ ማዞር፣ መውደቅ የመሳሰሉ ነገሮች እንዳይመጡ እነዚህ ነገሮችን መጠንቀቅ ያስፈልጋል። የነፍሰ ጡሩ በሚሆኑ በት ጊዜ ያው እንግዲህ ጾሞቹን ማድረጉ አስፈላጊ ላይሆን ይችላል። ጥንቃቄ ማድረግ ያስፈልጋል። ለህፃናቶችም እንደዚሁ ጥንቃቄ ማድረግ ያስፈልጋል። በተለይ እድሜያቸው ለጾም ያልደረሱ ልጆች እንደዚ አይነት ሁኔታዎች ላይ መሳተፍ ላይኖርባቸው ይችላል። ከዛ ባሻገር የጤና ሁኔታችን ለምሳሌ መሰረታዊ የሆነ ንጥረ ነገር እጥረቶች ያሉብን ሰዎች ምርመራ፣ አስፈላጊም ከሆነ ምርመራ አድርጎ እነዚ ንጥረ ነገሮች በእንክብል መልክ መውሰድም ካስፈለገ እነዚ አይነት ነገሮችን ማድረግ ያስፈልጋል ማለት ነው። እንደ አጠቃላይ ይህንን ጥንቃቄዎች ማድረግ ከቻለ ነበርና የእጽዋማቶቹ ሁኔታዎች በአግባቡ ተከትለን ካደረግን ከመንፈሳዊ ጥቅም ባሻገር የምናገኛቸው የስጋ ጥቅሞች ብዙ ናቸው። እዚህ ላይ እንግዲህ የመስገድ ስነስርዓቶችን ስርዓቶችን በሁለቱም ሃይማኖቶች ስለሚከናወኑ ይህም ከመንፈሳዊ ጥቅሙ ባሻገር ለሰውነታችን የመለቃቃትን፣ የጥንካሬን ጥሩ ስሜት የመፈጠርን እና ደግሞ ቆንጆ የሆነ አቋም እንዲኖረን ለማድረግ የሚጠቅሙ ናቸው ና እነዚህም የሚበረታቱ ናቸው ለማለት ትወዳለሁ። የአእምሮ የመስራት አቅምን ያፋጠናል። ከነርቭ ጋር ተያይዞ የሚከሰቱ ችግሮችንም ይከላከላል። የሰውነት ክብደትን ለመቀነስም ይረዳል። ካንሰርን ለመከላከልና ለምግብ መፈጨትና የስርዓተ ምግብ መንሸራሸርን ለማፋጠን ይረዳል። እንዲሁም ክብደት ለመቀነስና አጥንትን ለማጠናከር ወሳኝ የሆነውን ሆርሞን እድገት ለመጨመር እንደሚረዳም ተገልጿል።